ሰላም ልጆች፣ እንዴት ናችሁ? ዛሬ በዓል ነው። ያው በዓልን በማስመልከት ልዩ ፕሮግራም እንዳዘጋጀንላችሁ ከቤተሰቦቻችሁ ጋር ከዘመድ አዝማዶቻችሁ ጋር ዘና ፈታ እያላችሁ ከኛ ፕሮግራሞች ጋር እየተዝናናችሁ ላቁም ነገር እየጨበጣችሁ እንደሆነ ተስፋ እያደረገ የመጀመሪያ ፕሮግራማችሁ ነው የሚሆነው እደ ጥበብ ነው። በእደ ጥበብ ቆንጆ የሆነ ከበአሉ ጋር የተያያዘ በጣም ለጆሮ ሳቢ ቆንጆ ለገጠም ያዘጋጀችለን ሲሆን ፕሮግራሙን ተከታተል፣ ልመለስ። ልጆች የዛሬ እንግዳችን ባለብዙ ተስጥኦና በትምህርቷ ጎበዝ የሆነች ልጅ ናት። እንግዲህ ከሷ ጋር አሪፍ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። እሺ፣ በመጀመሪያ ለልጆች ራስሽን አስታወቂ። ስሜ ዳናዊታዊ ይባላል። የመጣሁት ከመስቀል አባ ትምህርት ቤት ከሰባተኛው ክፍል ነው። ተስጦ ግጥም ነው። እሺ፣ ዳናዊት ግጥም ግጥም እንደምትጽፊና እንደምትሞካክሪ ሰምተናል። ወደዚህ ሀሳብ እንዴት ልትገቢ ቻልሽ? ወደዚህ ሀሳብ የገባሁት ከታች ክፍል እያለሁ የትምህርት ቤት የወላጆች ቀን ና የካርድ ቀን በሚኖር ጊዜ በበዓላት ጊዜ ግጥም እያመጣን በትምህርት ቤቱ ላይ እናቀርብ ነበር። ግን በጣም የበለጠ የግጥም የመግጠም ክህሎት የዳበረው በስድስተኛ ክፍል በአስራ ሁለት ዓመቴ ነበረ። በዛ ጊዜ የዳበረበት ምክንያት የሚኒ ሚዲያ ክበብ መኖሩ እና የዛ ያሉት መምህራን የበለጠ ለእኛ ግጥም እንድንገጥም እንድንጽፍ ሌሎችም ተሰጦ ያለን እንድናወጣ በጣም ትልቁ ሚና ተጫውተ ነበር። በዛ እሺ። አሁን የፋሲካ እለትም እንደመሆኑ መጠን ለልጆች አንድ ግጥም ብትይልን ደስ ይለናል። እሺ። ለእኛ ብሎ ለእኛ ሲል መሞቱ ለኛ ብሎ ህይወቱን ሊሰዋ ጌታ ኢየሱስ መጣ እንደሆነ ጨዋ። ለኛ ብሎ ራሱን አዋርዶ ወደ ምድር ስጋ ለብሶ ወርዶ፣ አዳምና ህዋን ያበላሹት እውነት መጣ ወደ ምድር ሊወስደ ነው ወደ ገነት። በዚያ ለበቃም ለኛ ሲል ተሰቀለ እየተንገላታ እንደተገለለ በቀራኒው ላይ ደግሞ እየፈሰሰ ኃጢአተኞችንም በደሞ ፈወሰ። እንደ ሞት አልቀራም ኢየሱስ ጌታው ሊያርግ ተነስቷል ኢየሱስ ህያው። የተዘጋው ድንጋይ ነበር ተንከባሉ ኢየሱስ ተነስቷል ድንጋዩን ፈቅሎ ሰዎች ተደሰቱ ከፊቱ ተነስቷል። ጌታችን የፈጠረን አምላክ አንዱ ኢየሱሳችን። በዚህም ምክንያት ነው ፋሲካ የሚደምቀው የትንሳኤ እለት በዓል ሚናፈቀው። ስላዳመጣችን ያመሰግናል። በጣም ቆንጆ ግጥም ነበር። ላቀረብሹ ግጥም በጣም እናመሰግናለን ዳናዊት። ከግጥም ሌላ ተሰጦዎች እንዳሉሽ የምናውቃለን። እና ተሰጦ ወይም ህልም ካለሽ እሱንም ብትነግሪኝ። ተሰጦ በትምህርት ቤታችን የአንድነት የዲዛይን ክበብ አለና በዛ ውስጥ አንዷ የሞዴሊስት አባል ነበርኩኝ። በዛ በበዓላት ጊዜ በሚቀርቡ ሆነም በካርድ ቀን፣ በወላጆች ቀን በሚኖሩ ጊዜያት ለዲዛይነሮች አሉ። እነሱ ያዘጋጁትን ልብስ እኛ ሞዴሊስቶች ፋሽን ሾ አድርገን እናቀርባል። ህልሜ መሆን የምፈልገ ወደፊት የልብ ስፔሻሊስት ነው። ሰዎች በልብ ህመም ይሰቃያሉ፣ ይሞታሉ። ይህንን ችግር ለመቅረፍ ምክንያት ከሆንኩኝ ብዬ ነው ወደዚህ መሆን ይፈልግ። እሺ፣ ዳናዊት በጣም ጥሩ ነው የሞዴሊስትና የግጥም በሌላ በኩል ደግሞ ህልምሽ አለ የልብ ስፔሻሊስት መሆን ትፈልጊያለሽ። እንዴት ነው ተሰጦሽንና ና ህልምሽን በአንድ ላይ ልታስኬጅ የምትችው? እሱ ጥሩ ጥያቄ ነው። በቤተሰብም ሆነ በሰፈር በጓደኞቼ የምጠየቀ ጥያቄ ስለነበር አሁን በሰፊው ለመመለስ ጊዜ አግኝቻለሁ። ተሰጡዬንና ህልሜን በአንድ ላይ ማስሄድ የምችለው በዶክተር ሆኜ ሰዎችን እያከምኩ እያለ መቼስ አትዝናኝም አስቂ ተጨናንቀች ምክንያቱም ከሰው ህይወት ሞትና በህይወትና በሞት መካከል ነው ገብ ገቡ ስለዛ በዛ የተጨናነቀውን አይምሮ ማዝናናት የሚችለው ከዛ ድብርት ውስጥ ከዛ ስትረስ ውስጥ መውጣት የሚችለው በግጥም ነው። ስለዛ ያን ግጥም እየገጠምኩኝ ሰዎችን በግጥም እየገጠምኩትን እያነበቡ መዝናናት ከቻሉ ሞዴሊስቱን ደግሞ ለዶክተር ትርፍ ጊዜ አይኖረውም ግን ካገኘው ባገኘሁት ጊዜ ያ ሞዴሊስት እየሰራው ሞዴል ሆኜ እያገለገልኩኝ ፋሽሾ እየሰራው የማገኘውን ገንዘብ ለተቸገሩ ሰዎች መርዳት ይፈልጋል። በጣም ጥሩ ነገር ነው። የነገርሽን እንግዲህ ህልምሽንና ተስጦሽን እንዴት አንድ ላይ እንደምትወስድ ይነግረሽናል። እሺ፣ ዳናዊት በመጨረሻ ማስተላለፍ ወይም ማመስገን የምትፈልጊው ሰው ካለ እድሉን ልስጥ። በመጨረሻ ማስተላለፍ ምፈልገው እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ እያልኩኝ ተማሪዎች ልጆች ይሄንን ፕሮግራም ሲያዩ እኔ እንደሷ መሆን እፈልጋለሁ፣ እንደሱ መሆን እፈልጋለሁ እያሉ ሙሉ በሙሉ ትኩረታቸውን ወደዚ ያዙረው ትምህርታቸውን እንዳይዘነጉ ከትምህርታቸው ጎን ለጎን እንዲያስሄዱት እናም የሌሎች ሰዎች በዚ አይነት መንገድ ሂዱ፣ በዚ አይነት መንገድ ሂዱ፣ በዛ ጋር ሁኑ፣ ይሄኛውን ሁኑ ሲሉ የራሳቸውን ተሰጥኦ ጭራሽ እርግፍ አድርገው ትተው ወደዛ ወደሚመኙት ወደዛ ጋር ሁኑ ወደ ተባሉት ሰው ለመሆን ሲጥሩ የራሳቸውን ተሰጥኦ ይረሳሉ። ስለዚህ የራሳቸውን ተሰጥኦ እንዳዳብሩ ሰዎች ቢሏቸውም ጥሩ ከሆነ መቀበል፣ መጥፎ ወይም ኔጌቲቭ መንገድ ከሆነ ደግሞ እሱን እየተቃወሙ በራሳቸው ተሰጧቸውን እያዳበሩ ነው መሄድ ያለባቸው። ማመስገን የምፈልገው በመጀመሪያ የፈጠረኝንና እና ለእኛ ብሎ የተሰዋውን ጌታ ኢየሱስ ክርስቶስና እናቱ መቤታችን ቅድስት ድንግል ማርያምን ነው። በመቀጠል ወላጆቼን፣ ቤተሰቦቼን፣ የትምህርት ቤት ተማሪዎች ጓደኞቼን እንዲሁም ወዲሁም የሚኒ ሚዲያ ክበብ ሰብሳቢ መምህር ታሪኩ ታምራትን ማመስገን ፈልጋለሁ። እድሉ ከተሰጠኝ ሀዲያ ቲቪ ላይ እንደመቅረቤ እና እዚህ ላይ ተጋባዥ እንደመሆኔ ስለ ሀዲያ የገጠምኩት ግጥም አለና እሱን ባቀርብ። የግጥሜ ርዕስ ሀዲያ ይውብናት፣ ለምለሚቷ ምድር ቤቷ ሀዲያ ባንቺስ ትታያለሽ ደምቃ ኢትዮጵያ እንደ ሀዲያ አይነት ጌትስ ይገኛል ባህሉ ን ጠብቆ ለትውልድ ያቆያል ባህል ብቻም አይደል ወርቅ እጆችም አሏት ከ ዘመናት ዘመን ጊዜ ያልገደባት ዘፋኞች ቢዘፍኑ ወጥተው ቢያወድሷት ገጣሚዎች ቢገጥሙ በ ቃላት ቢቃኟት ደራሲዎች ቢደርሱ እንደ አዲስ ቢያወጧት ውዷ መኖሪያ የሀዲያ አይ ውብ ናት አንቺን የሚለካሽ ወደ ራጣሁልሽ በሰሜን በደቡብ በ ምስራቅ በምዕራብ የለም የሚተካሽ ህብረ ብሄረሰብ የ ቋንቋ ባለቤት አንቺ ነሽ እናት ስላዳመጣችሁ አመሰግናለሁ። እሺ ዳናዊት፣ በዓል እንደመሆኑ መጠን እንኳን ያደረሳችሁ ማለት የምትፈልጊው ሰዎች ካሉ እድሉን ንስጥሽ። እንኳን ያደረሳችሁ መልእክት ማስተላለፍ ንፈልገው፣ ለአባቴ ለአቶ አብይ ካብቴ መድና ለእናቴ ወይዘሮ ወጸጥ አርጌ ለወንድሜ ሮዳስ አብይ መልካም በዓል አደረሳችሁ ይላል እዚህ ድረስ። ጥሪያችንንም አክብረሽ ስለመጣሽ ከልባችን እናመሰግንሻል። እኔም ይሁን እናንተ አንቺንም እዚህ ከነ ሙሉ ክሩ አመሰግ እሺ እሺ፣ ልጆችዬ ለዛሬ የያዝነው የደጥበብ ፕሮግራማችን በዓልን በሚመለከት እንግዲህ ከጋበዝናት እንግዳ ጥሩ ትምህርት እንዳገኛችሁ ተስፋ እያደረግን እስከ ፕሮግራሙ ፍጻሜ እኔ ስጦታ አብርሃም ከመላው የስቱዲዮ ባለሙያዎች ጋር አብረን ነበርን። ሌሎች የሀዲያ ቲቪ የበዓል መሰናዶዎች የሚቀጥል ይሆናል። መልካም ጊዜ። ግጥሙን እኔ በጣም ወድጀዋለሁ። ከግጥሙም እንደተማራችሁ ተስፋ እያደረግን አሁን ደግሞ የሚቀርብላችሁ እንወያይ ሰላም እንዴት ናችሁ ልጆች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ አደረሰን ይህ እንወያ የተሰኘው ፕሮግራማችን ነው በዚህ ፕሮግራማችን እንደምትማሩና ቁም ነገር እንደምትጫብጡ ተስፋ እያደረግን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እስቲ በመጀመሪያ ስማችሁን አስተዋውቁ ስሜ ቃል ኪዳን ምትኩ ይባላል ክፍል አምስተኛ ኦሜጋ አካዳሚ በመጀመሪያ ስለተሰጠኝ እድል አመሰግናለሁ ስሜ ሀሌሉያ ዩናታን ይባላል ከመስቀል አበባ ትምህርት ቤት ከአምስተኛ ክፍል ስሜ ቤተልሂም ጸጋ ይባላል የመጣሁት ከሰባተኛ ክፍል ከመስቀል አበባ እሺ አሁን ወደ መጀመሪያው የምንወያይበት ጉዳይ እንሄዳለን። የመጀመሪያ የምንወያይበት ጉዳይ ልጆች በበዓላት ወቅት አልባሌ ቦታ ከሚያሳልፉ ቤት በምን አይነት ቦታዎች እንደሚያሳልፉ ነው የምንወያየው። ልጆች በበዓል ወቅት በአብዛኛው በበዓል ወቅት ማሳለፍ ያለባቸው እኔ በቤት ውስጥ ወላጆቻቸውን በማገዝ በብዛት ደግሞ በበዓላት ወቅቶች ስራ ይበዛል እና ስራዎችን እያገዙ እናም ደግሞ ሙያ የተማሩ እንዲያሳልፉ ነው። አንዳንድ ልጆች ያው ከጎረቤትም ከማየት ከትልልቆች ሰዎች ጋር ባለመረዳዳት የተለያዩ ጉዳቶች ይደርሱብናል። በብዛት ደግሞ ኤሌክትሪኮች ቤት ውስጥ ላይ የተለያዩ ዲኮሮችን ለማድረግ በምንሞክርበት ሰዓታት የተለያዩ መብራቶች ሊይዙን ይችላሉ። እናም በለዚህ ነገራት እንዳልጠቃ። ጥንቃቄ ብንወስድ እናም ደግሞ ወላጆችም ኤሌክትሪክ ወዳለበት ታዳጊዎችን ባይልኩ ጥሩ ይመስለኛል። እኔ የምለው ይሄ ነው ያው በዓል ላይ ስራ በማገዝ ማሳለፍ አለባቸው። ነገር ግን ይህንን ስንል አሁን ስለ ታማ በምንኖርባቸው ቦታዎች ታላላቅ ሰዎች በሌሉበት ይህንን መጠቀም የለባቸውም። ለምሳሌ ቢላ፣ መቀስ ምላጭ እንዲሁም ደግሞ የብርጭቆ ሰባሪዎች ተጠቃሾች ናቸው። እነዚህ ደግሞ አሁን ለምሳሌ ሽንኩርት ስንከትፍ ቢላ እጃችንን ሊቆርጠን ይችላል። ያህ ደግሞ ሰውነታችን ላይ ጉዳት ስለሚያደርስ ታላላቆቻችን ባሉበት ቦታ ላይ መጠቀም አለብን። የእኔ ሀሳብ ደግሞ ያው ብዙ ጊዜ ልጆች በአመት በዓል ወቅት ጓደኞቻቸውን ሊጠይቁ ሊዝናኑ ምናምን በሚወጡበት ሰዓት መንገድ ላይ ሲሄዱ ያው አስፋልት ላይ ቢጠናቀቁ እና በቃ ወይም ከታላላቅ እህትም ወንድም ጋ ሊሆን ይችላል ቢሄዱ ብዬ አስባለሁ እና መንገድ ላይ መጠንቀቅ እንዳለባቸው የተለያዩ ጉዳት የሚያደርሱ መኪናዎች፣ ሞተር ሳይክል ስላሉ ቢጠነቀቁ ላለሁ። ስለሰጣችሁኝ ማብራሪያ በጣም አመሰግናለሁ። ወደ ቀጣዩ የምንወያይበት ጉዳይ ስናልፍ ልጆች በቤተሰቦቻቸው እንዴት በበዓላትም ሆነ በአዘቦት ቀናት እንዴት ስራ ማገዝ አለባቸው በሚል ጉዳይ ነው። ወላጆቻችንም ማገዝ ያለብን በአቅማችን ነው። በአቅማችን በትንሹ ከመላላክ ጀምሮ ብንሰራ ለነገ ህይወታችንም መታዘዝም እና ደግሞ በዛም መሀልም ደግሞ እድሜያችን ለአንዳንድ ስራዎች ደረሰ ያሉ ልጆች በባሎች በብዛት ዶሮ ይለመዳል። ና ዶሮ የተለመደ ስለሆነ በብዛት የዶሮ አሰራር፣ የዳቦ አገጋገር እንዚ ነገሮችን እንለምዳለ። እና እነዚህ ነገሮች ብንሰራበት ለህጻናት ደግሞ ያው ቢላላኩ እንደዛ ቢያደርጉ እነሱም ሲያድጉ ደግሞ በእኛ እድሜ ያው እንደ ዶሮ እንደ ዳቦ ያሉ ነገሮችን መስራት ይችላሉ፣ ማለት ነው። ሀሳብ ይሄ። እሺ እኔ እንደማስበው ከሆነ ስራን ማገዝ ያለባቸው አቅማቸው በሚፈቅደው ልክ ሲሆን፣ ያ ማለት ግን ወላጆች ልጆቻቸው ላይ የጉልበት ብዝበዛ ሳያደረጉ አቅማቸው በሚችለው ልክ እንደዛ ቢያደረጉ ጥሩ ነው። ያው ልጆች ስራ በሚሰሩበት ወቅት አቅማቸው በሚችለው መልኩና የሚችሉትን ያህል ቢሰሩ ደግሞ ቤተሰቦቻቸውም የሚሏቸው ያው ስሩ የሚሏቸውን ስራ በአቅማቸው ልክ ቢያዟቸው። ላለ ልጆች በፕሮግራሙ እንደተደሳታችሁና አልባሌ ቦታ መዋል እንደሌለባችሁ እንደተረዳችሁ ተስፋ እያደረግን የዛሬውን ፕሮግራም ስመራላችሁ የነበርኩት እኔ በአምላክ ዘሪሁን ነበርኩ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። የት በዓል እንዳለባችሁ የት በዓል እንዳለባችሁ ቤተሰቦቻችሁ ሊጠይቃችሁ እናም ደግሞ አልባሌ በሆነ ቦታ ባል እንደሌለባችሁ እንደተረዳችሁ ተስፋ እያደረግን፣ አሁን ደግሞ ወግን፣ ባህልን የሚያሳይ የግጭት አፈታትል የሚያሳይ ልዩ የሆነ ድራማ አለ። ድራማውን ተከታትለ ልመለስ። አውድ አመት ነው ነገ። ኑ ተሰብሰቡ፣ ይበላል ይጠጣል ዘመድ ከአዝማዱ ምነው እንዳሻው ምነው፣ እንዳላወቅ ባለፈው በዓል ተጠራርተን ሁሉም የየራሱ ላውቶ ተቃይም ባሌደ አሁን ማለሽ ብሎ ለአንተ ብሎ ከዛ ድረስ ቢመጣ፣ በቃ እኔ ሀገር ውስጥ ያሉትን ልሰብስብ፣ አንቺም በውጭ ያሉትን ሰብስቢ። እሺ እንዳልከኝ። እኔ አንተ ትጋዝ ትእዛዝ ነው የምትቀበለው። እንዳልከው እሺ ደግሞ እስክንመጣ ቆንጆ ለእርቅ የሚሆነ በዓሉን የጠበቀ ዳቦ ጋግረሽ ጠብቂ። ችግር የለም ለሱ ለሱ ባ ቦይ በቦይ ልታማ ያው በሸንጎ ስርዓት እርቁ ቶሎ ብንጨርሰው ና በዓሉን በሰላም ብናሳልፍ ላይም በጣም ደስተ ያለኝ፣ እኔም ደስ ይለኛል። ይብጡሽ ብለው ከመጡ የመጡትም ማስታረቅ ነው። ልቃ የቀሩት ደግሞ ይቅሩ ያው ከቀሩ ቀሩ ነው። ኖር ኖር፣ እንኳን አደረሳችሁ። ግቡ ግቡ፣ እንኳን አደረሳችሁ። ቁጭ በይ ቁጭ በይ፣ እንኳን አደረሳችሁ። ያው እንግዶቹ አርፍደዋል። ያው ከውጭ በፕሌን ስለሚመጡ ፕሌኑን ዘርግቶ ነው ይመጣሉ። እንግዶቹም አረፈዱ፣ ያው ይመጣሉ። አሁን እንትልሽ እንጠብቃቸው። እንኳን አደረሰሽ ልጄ፣ መጣሽ። ሌላኛውም ልጄ መጣች። የጠፋ ሰው ከውጭ ነው። እንዴት ነው? ያው የሸንጎ ስርአቱን ብንጀምር ጥሩ ይመስለኛል። እንዳሻው ነው። ያው ሁሉም መጥቷል። ልጆቼ እንግዲህ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቶ የተነሳበት ቀን እንደመሆኑ መጠን ታረቁ፣ እርቃችሁን በዚህ ቦታ ላይ አውርዱ። እንዴ አባዬ፣ እኔ እሷን ይቅርታ ምጠይቅ ልጅ ነኝ እንዴ? እሷም አንተም እኮ በጣም በድላችሁኛል እንዴ? ብትል ቢያንስ እኔ የበኩል ልጅ እያለው ለታናሽ እህቴ ያንን ሚያክል ቤት ሸጠ ብሩን ሰጠ እና፣ ይሄ በደል አይደለም እንዴ? አይ አባይ እሷ እንደቀናችብኝ ነው አሁንም እንደ ልጅነታችን ነው የምቀናብኝ እንዴ ልጆቼ ምን ሆናችኋል አባታችሁ ሚላችሁም ምክር አሰሙም ደግሞ የሀገር ሽማግሌዎች በተሰበሰቡበት ሸንጎ እኮ ሀላፊ ቃል ማውራትም ነውር ነው ልጆቼ ተነሱና ታረቁ እንግዲህ በቃ ተነሱ ታረቁ አንቺም እኔም ብዙ በደል በድለሽኛል። ለምን ብቲ ያኔ ባለፈው አመት በዓል ላይ ሳጠሪኝ ነበር የበላሸው። ደግሞ እኔ ምን አደረግኩሽ? እኔ ለፍቼ ጥሬ ግሬ የምበላው ልል አንቺን ጠርቼ ልቀልብሽ? ደግሞ እኔ እኮ ተቸግሬ ብበላው አጥቼ አንቺ ምመጣ ቂጣ በበርበሬ ያቀረብሽልኝ እኔ እሱን እረስቼ አንቺ ጋር ልምጣ ልጥራሽ ጭራሽ እንዴ ካቻምና እኮ ቢሆን እኔ ጠርቼሽ ዶሮ ነበር ያበላሁሽ። እሱማ ልጆቼ ስላልመጡ ነው ልጆቼ ስላልመጡ ነው ያበላሽ። እላ እኔስ ቢሆን ባለፈው ባል ጠርቼሽ አላበላሁሽም። እንግዲህ ፋካ አቁሙ፣ ታረቁ፣ ተነሱ፣ ታረቁ። እኔ እንደው ግን ከሷ ጋር እ ምንም አልተቀያየምኩ፣ ግን ያደረገችው ነገር ጥሩ አይደለም። እኔ እኮ ጥሬ ግሬ ልበበላው የስንት ልጆች እናት ላይ ስዱል አብልቼ እችላለሁ። እኔም እኮ አብልቼ ሻለሁ። እንዴት እኔ እስከ ዛሬ የቀለብኩሽ ሰ ኮ እኮ እንኳን የበዓሉ ቡና ስጣሪ እንደራሱ ቂጣ በቢጥቢጣ ነው ያቀረብሽልኝ። እንዴት እኔ አንቺ እኔ መቼ ነው የቀለብሽኝ? እኔ እኮ ጥሬ ግሬ ነው የምበላው። በቃ አቁሙ ታረቁ ብያለሁ። ታረቁ ተነሱ። እኔ መጀመሪያም እኔ ቂም አልያዝኩብሽም። በቃ ታረቁ። እንግዲህ ብርቄ የጋገርሽውን ዳቦ አንቺው እንኳን። እሺ እንግዲህ እናንተ አብዝታችሁታል። በባህል ምድር ጠራሽኝ አልጠራሽኝ ብሎ መጣላት ጥሩ አይደለም ከአሁን በኋላ እንዳትጣሉ ግን ከመቁረሴ በፊት ልብ አርካችሁ ኑሯችሁን በፍቅር የተጠለቀለቀ ያደርጋላችሁ የተቀደሰ ኑሮ ያኑሯችሁ የቀረውን ደግሞ ብርቄ አንቺ መርቅያቸው እስ ብሎኛል እሺ ስመረቃችሁ፣ ደግሞ እግዚአብሔር ጸጋውን ያብዛላችሁ። በመካከላችሁ እርቅ ይውረድ። አመት አመት ያደርሳችሁ።